እዚህ በየሰርከስ ትርኢቶች የምናያቸው ኦርካዎች ሰዎችን በድንቅ ችሎታቸው ከማዝናናት ባለፈ ከልጅነታቸው ጀምሮ ያሳደጓቸውን አሰልጣኞቻቸውንም በድንገት ሲተናኮሉና በተመልካች ፊት ሕይወት ሲነጥቁ ማየት የተለመደ የሆነ ሲሆን ታዲያ እኛም ለዛሬ የኦርካዎችንና የአሰልጣኞቻቸውን ድንገተኛና አሳዛኝ ገጠመኞች ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ ኔፕቱንና የማሪስ አሳዛኝ ፍጻሜ። ይህ በካሊፎርኒያ ሳንዲያጎ የሚገኘው ብሉ ሆራይዘን ፓርክ ለብዙ የባህር ፍጥረታት ወዳጅ ለሆኑ ሰዎች ተወዳጅ ስፍራ ሲሆን ፓርኩ በተለይ በዶልፊኖችና በኦርካዎች ትርኢቶች ይታወቅ የነበረ ሲሆን በተለይ ደግሞ ኔፕቱን የተባለው ግዙፍና አስር ሺህ ፓውንድ የሚመዝነው ኦርካ የፓርኩ ዋናና ኮከብ የገቢ ምንጭ ነበር። በየሳምንቱ በሚያቀርባቸው ትርኢቶችም በሺዎች የሚቆጠሩ ሰዎችን ያዝናና የነበረ ቢሆንም አንዲት መቀበል ላይ ግን ይህንን ተዝናኖት በድንገት ወዳልታሰበ ሐዘን የቀየረ አጋጣሚ የተፈጠረ ሲሆን በዛች ዕለት ኔፕቱን እንደተለመደው ትርኢቱን ለተመልካቾቹ ያቀረበ ሳለ ያለ ወትሮ የገንዳውን ግድግዳ በጭራው መምታትና ትዕዛዛቶቹን አለመቀበል ያሉ ባህሪያትን ለአሰልጣኞቹ ያሳይ ጀመር። በሰዓቱም አሰልጣኞቹ ግር ቢሰኙም የፓርኩ አስተዳደር ግን የትርኢቱን ገቢ ከደህንነት በላይ በማስቀደም ትርኢቶቹ እንዲቀጥሉ አደረጉ። የ27 ዓመቷ የኔብቱን ዋና አሰልጣኝ ማሪስ ኤሊንግተንም ከኔብቱን ጋር በነበራት ጠንካራ ትስስር ደስተኛ ስለነበረች ስለ ባህሪው የቀረቡ ማስጠንቀቂያዎችን ችላ ብላ እሱን መቆጣትና መቆጣጠር ትጀምር ጀመር። ትርኢቱ ሲጀመርም 500 ያለ ተመልካቾች ኔብቱን ወደ ገንዳው ሲገባ በደስታ እየጮሁ ሲደግፉ ላየ። መጀመሪያ ላይ ሁሉም ነገር ጥሩ ቢመስልም ብዙም ሳይቆይ አነጫንጮትና ቁጣ ቁጣ ብሎት የነበረው ኔብቱን ከማሪስ ጋር በነበረው ትርኢት ላይ አብረው ሲዋኙ ማሪስን ኔብቱን እንዲዘል ምልክት ስትሰጠው ለወትሮ ያለማቅማማት የሚታዘዛት ኔብቱን የዛን ቀን ግን ምን እንዳጋጠመ ሳይታወቅ የሚታዘዝ መስሎ በድንገት ያለምንም ማስጠንቀቂያ ማሪስ ላይ ዘሎ ኃይለኛ መንጋጋዎቹን በወገቧ ላይ አሳረፈባት። ወደ ላይ ወርውሯት ለአፍታ ብቅ ብላ ብትታይም የፍርሃት ጩኸት ካሰማ ከተከማች በኋላ ኔፕቱን መልሶ ወደ ታች ጎተታት። በመድረኩ ላይ የነበሩ አሰልጣኞች ወዲያውኑ ኔፕቱንን ለማረጋጋት በቀለማት ያሸበረቁ ተንሳፋፊዎችን ገመዶችንና አሳዎችን ወደ ገንዳው ቢወረውሩም የኔብቱንን ጥቃት ማስቆም አስቸጋሪ ሆነ። ኔብቱን ማሪስን ከገንዳው ግድግዳ ጋር ሲያላትማት ለቅስበት ብቅ ብላ ብትታይም ወዲያውኑ መልሶ ወደ ታች ጎትታት ጀመር። ተመልካቾች በድንጋጤ ሲመለከቱ ኔብቱን ከአንድ ደቂቃ በኋላ ከአንገላታት በኋላ በመጨረሻ በድኗን ወደ ላይ የላከው ሲሆን የነብሳድን ጠላቂዎች በፍጥነት ገንዳ ውስጥ ገብተው ማሪስን ወደ ወለሉ ለማውጣትና የሕክምና ባለሙያዎችም ለማዳን ቢጥሩም ጉዳቶቿ ግን እጅግ ከባድ ነበሩና እዚያው ህይወቷ ናት። አጭ። በቦታውም ትርምስ የነገሰ ሲሆን እዛ የነበሩ ጎብኚዎች በፍጥነት ከፓርኩ ሲወጡ፣ የአደጋ ጊዜ ሰራተኞችም ስፍራውን ከበቡ። ብሉ ሆራይዘን ሁሉንም የአሳ ነባሪ ትርኢቶች በቋሚነት ቢያቆምም የማሪስ ወላጆች በፓርኩ ላይ ክስ በመመስረት ኔብቱን አደገኛ መሆኑን እያወቀ ችላ ማለቱንና የሰራተኞቹን ደህንነት ችላ ማለቱን ወነጀሉ። ከድርድር በኋላ ጉዳዩ ከፍርድ ቤት ውጭ በስምምነት ሲፈታ፣ ኔብቱንም ይበልጥ ተፈጥሯዊና ወደ ሆነ የባህር ቦታ ውስጥ ተዘዋውሯል። ሁለተኛ ኬን ፒተርስና ካሳትካ በኖቬምበር 29 ቀን 2006 በዚሁ በሲወርልድ ሳንዲያጎ ሌላ ከባድ ክስተት የተፈጠረ ሲሆን፣ ካሳትካ የተባለች ወርካ በአንድ የትርኢት ምሽት ላይ የአሰልጣኟን ኬን ፒተርስ እግር ይዛ አለቅ ያለችው ሲሆን፣ ሀገር ሰላም ብሎ ካሰለጠናት ወርካ ጋር ለታዳሚው ትርኢት ሲያቀርብ የነበረው ፒተር ድንገት ሳያስበው በምሽቱ ትርኢት ወቅት ካሳትካ በኃይለኛ መንጋጋዋ ፒተርስን ይዛ ወደ ገንዳው ግርጌ የጎተተችው ሲሆን ታዳሚውም በድንጋጤ ቢረብሹም ነገሩን ከመመልከት ውጪ ምንም ማድረግ አልቻሉም ነበር። ደቂቃዎች ያህል ከአሳት ጋ ፒተርስን በውሃ ውስጥ አስገብት ያቆየችው ሲሆን ፒተርስ ራሱን ለማስለቀቅ ቢታገልም የወርኳ ኃይል ከባድ ነበርና እርሷን መታገል አልቻለም ነበር። በመጨረሻም ሲሰለቻት ወደ ገንዳው ጫፍ አውጥታ የለቀቀችው ሲሆን እሱም አምልጦ ለመዋኘት ቢፍጨረጨርም ከአሳት ጋ ግን አላቆመችም ነበርና ፒተርስ ሊያመልጥ ሲሞክር ተከት ብላው ድጋሚ ልታጠቃው ስትል እርሷን ለመያዝ ወደ ተዘረጋው መረብ በመግባቷ ፒተርስን መታደግ ተችሏል። ሶስተኛ ታኮና ክላውዲያ በስፔን ቴኔሪፍ ውስጥ የሚገኘው ሎሮ ፓርክ በዓለም ታዋቂ የዱር አራዊት መናሪያ ሲሆን ፓርኩ በተለይም በኦርካዎች ትርኢት ይታወቃል። ከፓርኩ ኮከብ ኦርካዎች ውስጥ አንዱ የሆነው ታኮ የሚባል ኦርካ ሲሆን ታኮ በአካሉና በአዝናኝነቱ የተነሳ በጎብኚዎች ዘንድ የፓርኩ ተወዳጅ እንስሳ ቢሆንም አሰልጣኞቹ ግን አንዳንድ ጊዜ ባሪው አስቸጋሪ እንደሆነ ይጠቁማሉ። የታኮ ሕይወት ወጣ ውረድ የበዛበት የነበረ ሲሆን ከተወለደ ብዙም ሳይቆይ እናቱ ቲማ ሰውን የማጥቃት ባህሪ ስላሳየች ከእርሷ ተለይቶ ያደገ ሲሆን ታኮ ያደገው ከሌላ በትሪቱ ልምድ ካላቸው ወርካዎች ጋር በመሆኑ ባህሪው ትንሽ እንግዳ እንዲሆን ምክንያት ሆኗል። በ2004 ታኮ ወደ ሲወርልድ ከተዘዋወረ በኋላ በሌሎቹ ወርካዎች ተደጋጋሚ ትንኮሳ ይደርስበት ስለነበር፣ ይህም በሰውነቱ ላይ በርካታ ጠባሳዎችን ጥሎበት አልፏል። ታዲያ እነዚህ ሁሉ ታሪኮቹ ለሰዎቹ በተለይም ለአሰልጣኞቹ በሚያሳዩ ባህሪ ላይ የራሳቸውን አስተዋጽ ያደረጉ ሲሆን ከአሰልጣኞቹ አንዷ የ29 ዓመቷ ጀርመናዊት ክላውዲያ ቮልሃርት ነበረች። ይህችም ሴት ታዲያ የባህር ህይወትን ትወድ የነበረች ሲሆን ከወርቃዎች ጋር መስራት ህልሟም ነበር። የእነዚህ ግዙፍ እንስሳት እምነት ለማግኘት ዓመታት ለፍታለች። ታዲያ አንዲት ቀን ላይ እንደተለመደው ታኮን ለማሰልጠን ስትዘጋጅ ታኮ ደህና እንደሆነ ባልደረቦቿን ጠይቃ ስልጠናዋን ብትጀምርም ቀላል የሚመስለው የስልጠና ክፍለ ጊዜ ግን አሳ አዛኝ በሆነ መልኩ ነበር የተጠናቀቀው። በእለቱም ስልጠናው የነበረው ታኮ እግሮቿን በአፍንጫው እየነካ ከእሷ ጋር አብሮ መዋኘት የነበረ ቢሆንም ግልፍተኛው ታኮ ግን በዛን እለት ወደ እሷ ሲቃረብ እንቅስቃሴው ሁሉ ግን እንግዳ ነበርና በድንገት ያለምንም ማስጠንቀቂያ ታኮ ክላውዲያ ላይ ዘሎ ደረቷን በኃይል ይመታታል። ጥቃቱ ትንፋሽ አሳጥቷት ወደ ውሃው እንድትወድቅ ያደረገ ሲሆን ከመነሳቷ በፊት ታኮ በድጋሚ በሙሉ አይሉ እላዩዋ ላይ በመውደቅ ወደ ገንዳው ጥልቅ አርባ ጫማ ወደ ታች በጥርሶቹ እጇን ነክሶ ወደ ታች ይጎትታት ጀመር። ይህን ጊዜ ሕይወቷን አደጋ ውስጥ የከተተው የግልፍተኛ ኦርካ እጇን ይዞ ወደ ታች ከጎትታት በኋላ የለቀቃ ሲሆን ክላውዲያ እይታዋ እየደበዘዘ ሲመጣ አየር ለማግኘት እየታገለች ንቃተ ሊናዋን ለመጠበቅ ብትሞክርም ግን ህመሙ ከባድ ነበር። በፍርሃት ሲመለከቱ የነበሩ ባልደረቦቿ በፍጥነት ወደ እርሷ ሮጠው ከውሃው ሲያስወጧት የክላውዲያ ጉዳት እጅግ ከባድ ነበር። ወደ ሆስፒታል ተወስዳ ዶክተሮችም ህይወቷን ለማትረፍ የቻሉ ቢሆንም ነገር ግን ጥቃቱ በአካሏና ስሜቷ ላይ ጥልቅ ጠባሳዎችን ጥሎባት አልፏል። በሌላ በኩል ክስተቱ በፓርኩም ላይ ትልቅ መዘዝ ያስከተለ ሲሆን ከታኮ ጋር የሚደረጉ የውሃ ውስጥ ስልጠናዎች ወዲያውኑ ታግደው አሰልጣኞችን ለመጠበቅ አዲስ የደህንነት እርምጃዎች ተወስደዋል። አራተኛ የሹካ ያልተገመተ ጥቃት በፈረንጆቹ ጁላይ 2012 ሹካ የተባለ ሴት ኦርካ በሜሪላንድ በሚገኝ ሲክስ ፍላግስ በተባለ ፓርክ ውስጥ ትኖር የነበረ ሲሆን በአንድ አጋጣሚም በትዕይንት የሚታይበት ወቅት ላይ ሹካ በድንገት ከዋው ዘላ ወጥታ አሰልጣኟን ገፍታ ትጥላታለች። በመቀጠልም ደጋግማ ወደ ዋው የወረወረቻት ሲሆን በፍጥነትም የአሰልጣኟን ሕይወት ለመታደግ ርብርብ ተደርጎ ሕይወቷን ለማትረፍ ተችሏል። የአስደንጋጭ ክስተት በቪዲዮ ተቀርጾ ብዙዎችን የሚያስደነግጡ የነበረ አጋጣሚ ሲሆን ብዙ ተቾች የሹካ ባህሪ የብቸኝነት ውጤት ሊሆን እንደሚችል የገመቱ ሲሆን ከዚህ በፊት ሜርሊን የተባለ አጋር የነበራት ቢሆንም ሜርሊን ወደ ሌላ የፓርኩ ክፍል ሲዘዋወር ሹካ ብቻዋን በመቅረቷ ከዛ በኋላ እንግዳ ባህሪ ማሳየት የጀመረ ሲሆን፣ የእንስሳት ባለሙያዎችም ኦርካ በጣም ማህበራዊ እንስሳት በመሆናቸው አጋር ማጣት ለብስጭትና ጥቃት ሊዳርጋቸው ይችላል ብሎ የሚያምኑ ሲሆን ከዚህ ክስተት በኋላ ሹካ ወደ ሲወርልድ እንድትዘዋወር ተደርጓል። እናም እነዚህ እንስሳት ብልህና ለማዳ ቢሆንም አንዳንድ ጊዜ ግን ባህሪያቸው ኃይለኛና ያልተጠበቀ ሊሆን ይችላል እያለን የዛሬን ቪዲዮ በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።